ወተ መይጠት ማርያም ማርያም ተመለሰች። በስመ አብ ወወልድ ወንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳያን እግዚአብሔር ልጆች ሰላም፣ እግዚአብሔር ይብዛላችሁ። ከመስከረም 26 እስከ ኅዳር አምስት ያለው ወርሃ ጽጌ፣ ዘመነ ጽጌ፣ ወርሃ ክርስቶስ፣ ዘመነ ክርስቶስ ዘመነ ማርያም ተብሎ የሚታወቀው በወርድ ደረጃ እንግዲህ ከመስከረም እስከ ኅዳር ነው። ያው ሶስት ወር ነው። ግን ከመስከረም 26 እስከ ኅዳር አምስት ነው። ቀኑ ግን አርባ ቀን ነው ማለት ነው። ወርሃ ጽጌ ዘመነ ጽጌ ብለን የምናከብረው እንግዲህ እንደ እግዚአብሔር ቸርነት ጥቅምት 30 ላይ የሰንበቱን የጽጌ አገልግሎት አጠናቀናል። ነገር ግን እስከ ህዳር አምስት ይቀጥላል። ህዳር ስድስት ደግሞ ከስደት በኋላ ጌታችን ከእናቱ ከቅድስት ድንግል ማርያም ጋር ወደ ቤተ መቅደስ የገባበት ደብረ ቁስቋም። ደብር ማለት ተራራ ማለት ቁስቋም ስም ነው። እስከዚያ ድረስ ያለው ገና ወራ ጽጌ ይባላል። ያ ስድስት ግን ያው የጽዬ መጨረሻ በአምስት ሆኖ ስድስት ቤተ መቅደስ የገባበትና ከዚያ ደግሞ አስተምህሮ ተብሎ ነው የሚታወቀው። እሱም በጊዜውና በሰዓቱ እንነጋግራለን። ዛሬ ግን የምንማማረው ሰቆቃወ ድንግል በገብረ ማርያም የተባለ ሊቅ የደረሰው ድርሰት ነው። ሰቆቃወ ድንግል የድንግል ሙሾ፣ የድንግል ልቅሶ፣ የድንግል ሐዘን የእመቤታችን የድንግል ማርያምን የስደቷንና የመከራዋን የረሃቧንና የጽሟን የልቅሶዋንና የሀዘኗን ሁሉን ነገር የሚያብራራ ሰቆቃወ ድንግል ይባላል። ይህ ሰቆቃወ ድንግል ከቤተልሄም እስከ ግብፅ፣ ከግብፅ እስከ ኢትዮጵያ፣ ከኢትዮጵያ ግብፅ፣ ከግብፅ እስከ ናዝሬት ስደቷን ሚጠቷን የደረሰባትን መከራ የሚያብራራ ነው። እና እርስ አርገን የወሰርኑ ተመይጠት ማርያም ወተመይጠት ማርያም ሀገር እስራኤል አብኋ መቤታችን ወደ አባቷ ወደ እያቄም ውሃና ወደ አባቷ አባቱ ሀገር ተመለሰች። ወደ አደገችበት ወደ ኢየሩሳሌም፣ ወደ ናዝሬት ተመለሰች። መልአኩ ቅዱስ ገብርኤል ያነጋገረበት ቦታ መድኃኒዓለምን ፀንሳ መድኃኒዓለምን የወለደችበት ቦታ መላእክት ሲዘምሩ፣ እረኞች ሲያገለግሉ፣ እንስሳትም ምስጋና ሲያቀርቡና እስትንፋሳቸውን ሲገብሩ ወዳየችበትና ልጇን ወደ ወለደችበት ቦታ ሕፃንነትን፣ ወጣትነትን ይልቁንም ደግሞ የአምላክናት ምርጫን ያገኘችበትን ናዝሬት ወደ ናዝሬት ተመለሰች ነው የሚለው። እንግዲህ ወተመይጠት ማርያም ሀገረ እስራኤል አቡሃ ወደ አባቷ ሀገር ተመለሰች። ሀገራችን ኢትዮጵያን ወደ ቀደመ ክብሯ ይመልስልን፣ ቤተ ክርስቲያናችን ወደ ቀደመ ልልናዋ ይመልስልን። አዎ፣ ምክንያቱም በአሁን ቤተ ክርስቲያን እንደ ቤተ ክርስቲያን እንደ ዘመነ እስጢፋኖስ ስደት ላይ ናት። ሀገራችን ኢትዮጵያም ደግሞ እንደምናየው ብዙ በረሃብ በጽም። እንግዲህ ህዝብ ተሰደደ ማለት ያው እንደምናቀው ዮሴፍ ከከነአን ወጥቶ ግብፅ ሲገባ የከነአን በረከት ወደ ግብፅ ወርዷል ይላል። ምን ማለት ነው? የእግዚአብሔር ሰው በአንድ ሀገር ሲጠፋ ወይም ሲሰደድ እግዚአብሔር አብሮ ከነዚያ ከህዝቦቹ ጋር እንደሚሄድ ያው የታወቀ ስለሆነ የትናንት ልዕልናዋን፣ የትናንት ሰላሟንና ፍቅሯን እንዲመልስልን የእግዚአብሔር አምላካችን መልካም ፈቃድ ይሆንልን። ምን ይላል ወተመይጣት ባሪያ ማገረ እስራኤል አቡሃ ንቤታችን ወደ ሀገሯ ተመለሰች። ሁላችንንም ወደ ቀደመ ክብር ይመልሰን። እግዚአብሔር አገልጋዮቹን የቀደመ የአገልግሎት ክብርና ፍቅር ሰላም፣ ሀገርን የቀደመ አቃፊነት ከመድወርዎ እንደታስተጋብ ጎርያታ የተቀነቢያ ዶሮ ጫጩቶቿን በክንፎቿ ሰብስባ ከነጣቂ አውሬ እንደምትሰውር ከአሞራ እንደምትጠብቅ ሀገራችን ኢትዮጵያም ደግሞ በሃይማኖት ወይም ደግሞ በዘር ወይም በጎሳ ወይም ደግሞ በባህል ሳይለያይ ሕዝብ የሚኖርባት የውጭ ዓለም ሀገር ውስጥ ያሉ ቅዱሳንና ሀገር ውጭ የመጡ ቅዱሳንን ከሀገር ውጭ የመጡ ሰማዕታትና በሀገር ውስጥ የበቀሉትን ጻድቃን ሁሉን አቅፋ የምትሆን ሀገር ናትና የተላንት ልዕልናዋን እግዚአብሔር ይመልሰልን። ምን ይላል? ወተመይጠት ማርያም እስራኤል አቡሃ ነቢራ በግብፅ አርባተው ክሌታ ውርሃ አርባ ሁለት ወር በዘመን ደረጃ ሶስት ዓመት ከስድስት ወር፣ በቁጥር ደረጃ ደግሞ 1262 ቀን። አዎ፣ ግብፅ ለግብፅ ኢትዮጵያ ለኢትዮጵያ ተንከራታ ተቀምጣ ቆይታ፣ ወተመይጣት ማርያም ማርያም ተመለሰች። አዎ ቤታችን እንደተመለሰች፣ እኛንም ወደ ልልናችን እግዚአብሔር ይመልሰን። ወተመይታት ይላል ማርያም ተመለሰች ነው። አዎ፣ ሰሎሞንም አስቀድሞ ተናግሯል። ተመየቲ ተመየቲ ሱላማቲስ ተመለሺ። አዎ፣ ወነራቢኪ ሰላም ሰላምሽን እኒ ይህን አዎ፣ ስደትሽን መከራሽ ይለፍና ተመየቲ ተመለሺ። አዎ አንቺ የሰላምን መሬት ሰላምን የምታሰጭ ሰላምን የምታማልጅ ፍቅርን የምታሰጭ መሬታችን ወይ ተመለሽ ብሎ ሰሎሞን አስቀድሞ ተናግሯል። ተንሴ ወኒ ቅርብ ተዚያይ አዎ አንቺ የቀረብሽ አማላጅነትሽ እናትነትሽ የቀረበኝ እመቤቴ ሆይ ተነሺ፣ ወደ ናዝሬት ተመለሺ። የግብፅ በርሃ ይበቃሻል፣ መንከላተቱ ይበቃሻል እያለ ሲናገር እንሰማዋለን። እና ይቀጥልና፣ ምን ይላል? ተመይጠት ወተመይጠት ማርያም ሀገረ እስራኤል አቡሃ፣ እመቤታችን ወደ እስራኤል ተመለሰች። ነቢራ ወበግብፅ አርባይቶክሌታ አርባ ሁለት ወር ሶስት ዓመት ከስድስት ወር አንድ ሺህ ሁለት መቶ ስልሳ ሁለት ቀን ተሰዳ ቆይታ ተመለሰች። ይሰግዳ አላቲ አዋለደ ጢሮስ በአምሃ ጢሮስና ው በይሁዳ ያሉ ሁሉም ይሰግዱላት ነበር። አንድም ይሰግዱላት አላው ናሁ ሚዜስ ነገፍ ኩላሃ አዎ። ከዚህ በኋላ መከራዋ ልቅ ሰዋ ረግፏል፣ ተወግዷል፣ ቀርቷል፣ ወደ ሰላም ተመልሳለች። ይልና ለእሜ በእቶታ ረኪብ የፍስሃ እነሆ ስደቷ በመመለስ ተመልሶ ለሚ በእቶታ ረኪቤ ፍስሐ ወደ ሀገሯ ወደ ናዝሬት በመመለሷ የመመለሷን ደስታ ሰምቻለሁኝና፣ አሁን የዚህ ላ ከዚህ በኋላ ሐዘንን መከራን አስወገርኩ፣ ሐዘንን አስወገርኩ፣ ደስታን ተመላሁ እያለ ይናገራል ማለት ነው። እንግዲህ እንደሚታወቀው ወለተዳዊ ትበል እንዘ ትነግሪ ዘ እግዚአብሔር አድኖ የዳዊት ልጅ መቤታችን ድንግል ማርያም ሆይ፣ አዎ የእግዚአብሔርን የማዳን ስራ ተናገሪ። አዎ ወለተ ዳዊት በሊን ዘትነግሪ እግዚአብሔር ነው። የእግዚአብሔርን የማዳን ስራውን እየተናገርሽ እንዲህ በይ ወታ ድይ ስልጣኑ ስልጣኑንም ግለጩ ተናገሪው አዎ፣ ሪክው ወለሃጥ አዮ ተላአለ ከማት ዘሊባኖስ ከዊ ነው። አዎ ኀጢአተኛን ጧት ስሄድ አየሁት ስመለስ አጣውጥ። ሄሮድስ አሳደደኝ። ጧት ላይ አሳደደኝ። ስመለስ ከሶስት ዓመት ከስድስት ወር በኋላ አርባ ሁለት ወር ተሰድጄ አንድ ሺ ሁለት መቶ ስልሳ ሁለት ቀን አሁ ተንከራትቼ ስመለስ ሄሮድስን አጣሁት ብለሽ ተናገሪ። እንዘት ነገር ይዘ የእግዚአብሔርን የማዳን ስራ ተናገሪ። ወታይድ ስልጣኑ ስልጣኑን ግለጪ አው አራየ ስልጣኑ ላይ ለሞት በሞት ላይ ስልጣኑን ያሳየ በአብይ ሀይሎ ስልጣን በራሱ ኃይልና ስልጣን የተነሳ አምላክ የሱ ስልጣኑን ንገሪ፣ ተናገሪ፣ መስክሪ እያለ ይናገር እርላታል። ይቀጥልና ሐሰስክዎ በግባቴ ወኢረከብኩ መካኖ። እነሆ ስመለስ በለፍኩት ነገር ግን የለም። አዎ እንድሰደድ ያባረረኝ ያሳደደኝና ግራ ያጋባኝ ኃጢአተኛው አውያ። ክፉ ሰው አዎ፣ ያ ክፉ ሰው፣ ያ ገዳይ፣ አዎ ያ ደም አፍሳሹ ሲሄድ አሳደደኝ። ስመለስ ግ ሐሰስክዎ በግባት ወይ ረከብኩ መካኑ በመመለስ አዎ፣ ከስደት በመመለስ ፈለግኩት፣ ነገር ግን አላገኘሁትም። ጥልና ይህንን ተናገር አባ ገብረ ማርያም ሲናገር፣ እስመ ሰበረ ወልድ ለሄሮድስ ቀርነው። የሄሮድስን አወክ ኃይሉን አቅሙን ጉልበቱን ሰብሮ አው አስወግዶታልና ፈለግኩት፣ አላገኘሁትም። አዎ ብለሽ ተናገሪ ወለተ ዳዊት። ትበሊ ዘተነግሪ እየተናገርሽ እንዲህ ብለሽ ዘመሪ መስክሪ። ወታ ድኢ ስልጣኑ ስልጣኑን ግለጭ። ቅድመ ዓለም ያለ እናት ድራ ዓለም ያለ አባት ቅድመ ዓለም ወልደ አብ ድራ ዓለም ወልደ ማርያም የተባለው የልጅሽን ክብር ግለጭው ስልጣኑን ግለጭው። ክወለ ተላለ ከመዘሊማ መጀመሪያ ላይ ኢየሩሳሌም ሌሙን ወልቶ ከሰራዊቱ ጋር በጉልበቱ በአቅሞ በዙፋኑ ነበረ። ስመለስ ግን ፈለግሁት፣ ነገር ግን አጣሁት ብለሽ መስክሪ ይልና እስመሰበረ ወልደ ሄሮድስ ቀርኖ የሄሮድስን ክብሩን ልልናውን ልጄ ሰብሮ አስወግዶ እነሆ በሀገሬ ወደ በሰላም ተመልሻለሁኝ እያልሽ መስክሪ አለ። እውነቱን እንድንመሰክር የአምላካችን እግዚአብሔር መልካም ፈቃዱ ይሁንልን። እና እንደም ደግሞ ምንድን ነው ያለው? እስከማይዝ የኑግዝቴ ውስተ ምድረነኪርትሄልውኝ አዎ እመቤት ሆይ እስከ መቼ ድረስ በሰው ሀገር ትኖር ያለሽ? ሀገር ኪና ወገሊላ እትይ ወደ ሀገርሽ ወደ ገሊላ ወደ አየሩ ወደ አየር ንብረት ወደምታውቂ ወደ አደግሽበት ወደ አባተሽ ሀገር ወደ ናዝሬት ተመለሽ እናት። ይሄ ድንግል ማርያም ሆይ እስከ መቼ ድረስ በስደት፣ እስከ መቼ ድረስ በረሃብ፣ እስከ መቼ ድረስ በጽም ትኖር ያለሽ? ወደ ገሊላ ወደ ሀገርሽ ተመለሽ። ለወልድክ ህፃን ዘስሙ ናዝራዊ አሁ ናዝራዊ ከመናዝራዊ ይሰመይ ይለዋል። አሁ ስለዚህ ናዝራዊ የተባለ ህፃን ልጅሽ መድሃን ያለም ስሙን ናዝራዊ እየተባለ እሱን ይዘሽ ተመለሽ። ለክብረ ቅዱሳን በከመይ ቤ ዚያን ዜናዊ አስቀድሞ እንደተናገረና እንደመሰከረ እምግብፅ ፅዋ አብሁራማዊ አብሁራማዊ አባቱ አስቀድሞ እንደተናገረው ወደ ግብፅ ወረደ። አሁን ደግሞ ተመለስ እንደተባለ ተመለሰ ይላል። እምግብፅ ጽዎ አዎ የተሰደደበት ዓላማ ኦሴ 11 ቁጥር 1 እንደተናገረው እምግብፅ ጸዋዕ ክወል ወል ሌለ ክብረ ቅዱሳን ልጀን ከግብፅ ጠራሁት ተብሎ ትንቢት ይፈጸም ነው። እንደገና ኢሳይያስ 19 ደግሞ ስለ ግብፅ እየተነገረ ሸክም ወይ ወረድ ጊዜ ነው። ውስተ ምድረ ግብፅ እነሆ ወደ ምድረ ግብፅ ደመና የተባለች እናቱ ደመና መፍጠሪት አፍጣኒ ተረዴት ማርያም በፈጣን ደመና ይወርዳል ተብሎ ነበርና ወደ ግብፅ የነቢዩ ኢሳይያስ ትንቢት ሲፈጸም ዘንድ ደመና የተባለች እመቤታችን ፈጣን የተባለች እመቤታችን አፍጣኒ ተረዴት፣ በእሷ ጀርባ በኪሩቤል ይቀመጥ የነበረው አምላክ በእሷ ጀርባ ላይ ሆኖ ወደ ግብፅ ወረደ። ይህን ነው የሚናገረው። ስለዚህ እነሆ የወረደው ሕፃን ደግሞ አው እስከ ማይዜኑ እግዝትየ ማርያም ልጅሽን ይዘሽ በስደት እስከ መቼ ትኖር ያለሽ ሀገረ ኪና ገሊል አይት ወደ ገሊላ ወደ ሀገርሽ ወደ ናዝሬት ተመለሽ ብለህ አው ጻፍ እያለ እግዚአብሔር መላከ ያጻፈውን ታላቁ አባት ይንጽፏል። በሌላ መልኩ እስከ ማይዜኑ ትነብሪ ከመፈላሲ ወነግድ እንደ ስደተኛ እንደ እንግዳ እስከ መቼ ድረስ በበረሃ ትኖሪ ያለሽ በልመና ትኖሪ ያለሽ በችግር ትኖሪ ያለሽ። ውስተ ርስትኪ ግቢ እምብሔረ ባይድ ከባይድ ሀገር ወደ ርስትሽ ወደ ተወለድሽባት ወደ አደግሽበት ቦታ ተመለሺ ይላታል። ብስራትኪ ድንግል ክብር ተዘመድ አዎ በዘመድ ዘንድ የተወደድሽ ይልቁን ዘመድ የምትወጂ እናት ብስራትሽ አዎ ዘመድ መውደድ። እስመ ጠፋናሁ ቀታሌ ሕፃናት ብድብድ አዎ፣ እነሆ ሕፃናትን የሚገለው መቶ አርባ እልፍ ሕፃናትን የገደለው ሄርወርስ ጠፍቷልና አንድም ሙቷልና ይልቁንም ደግሞ እሱ አሳዳጁ ተሰዷል። ገዳዩ እገላለሁ ያለው ተገሏልና እሱ ስለጠፋ እስመጠፋናሁ ቀታሌ ሕፃናት በቤተሊሄም አልቦ አመፃ ወኃይድ ከዚህ በኋላ በቤተሊሄም ችግርም ሞትም ስደትም መከራም ፍልሰትም የለም። ስለዚህ ምን ወይ ተመለሽ ያው አላት። ይህንን ነው ሊቁ እየተናገረ የሚመሰክረው ማለት ነው። ለምንት ነገር ኪግዝቴ የእምርስ ተአቡኪ በአንብ እናቴ ድንግል ማርያም ሆይ በእንባ እያለቀሽ በእንባ እያለቀሽ ከቤተልሄም ወደ ሌላ ሀገር ወደ ግብፅ እንዴት ተሰደድሽ? አንድም ለምን ትሰደጃለሽ? ይላታል ለምን ትበከይኪ አው ለምን ትነገርኪ እግዝትየ ለምን ትነገርኪ እግዝትየ ምስ እምርስተ አቡኪ በአንብዕ ከአባትሽ ከእናትሽ ሀገር ለምን ተሰደድሽ? በእንባ እየታጠብሽ ለምን ተሰደድሽ? ይልና ውስተ ብሔረ ህዝብ ካል ምስለ ወልድኪ ባቁ አው ዓለሙን የሚጠብቅ በዝናባ በቆሎ በፀሐይ አብሱ ላይ የሚመግብ አምላክ ለምንት ነገርኪ ግዝእት እምርስተ አወኪ በአንብ ውስተ ብሔረ ህዝብ ካልእ ምስለ ወልድ ይችባ ወደ ሁለተኛ ህዝብ በሃይማኖት የማይመሳሰል ጣዖት የሚያመልክ ጣዖት አምላኪ የሆነ ወደዚህ ህዝብ ለምን ተሰደድሽ? በእንባና በለቅሶ ይልና ዘይፈት ፅርቅ ለሁሉ ግፉ ለተገፋው ሁሉ እውነትን የሚፈርድ ሕፃን ንጉሥ ተሸክመሽ በእንባ ለምን ተሰደሽ? አንድም የሚፈርድ እውነተኛ ፈታሂ በፅርቅ አሆናኒ በእለት በእውነት የሚኮንን በእውነት ደግሞ የሚፈርድ አምላክ ያወጣው ህፃን ንጉሥ ተሸክመሽ ወደ ሌላ ሀገር ለምን ተሰደድሽ? እያለ ይናገርና ሊተሰል ሀጥ ይደል ወን ይበርት ለእኔ መሰደድ መተላለፊ የሰው መሆን ይገባኛል። ለአንቺ ግን አይገባሽም መሰደድ ለእኔ ይገባኛል። ለእሱ ለአምላክ ግን አይገባውም መሰደድ ዘከማ ኬታ አንግኖ በረሃቦፅም እነሆ

ፍሳሃን የሚያድል ፍሳሃን የሚሰጣ የሚሰጥ ልጅተወልጃለሽ ፍሳሐ ዋሴት ደስታ የሚመላ ደስታን የሚሰጥ እያለ የሚሰጥን አምላክት ታቅፈሽና አዝለሽ ለምን ተሰደርሽ ለምን አለቀሽ ለምን አዘንሽ ይልና እንዘ አንት ስርጉት በቅድስና ወንጽህ አመወረርቂ ውስተ ምድረ ግብፅ ምስለወልድኪ ፍሱህ ፍሃን የሚመላ ፍፃ የሆነ ልጅሽ ከልጅ ጋር ወደ ግብፅ በወረድሽ ጊዜ አዎ ለምን አለቀሽ? ለምስ በእንባት አጠብሽልና እንዘ አንቲ ስርጉት በቅድስና ወነስ በንጽህና በቅድስና የተሸለምሽ የተዋብሽ ስትወኝ ሐዘንና መከራ ስደትና ረሃብ ጽምና መራቆት ለአንቺ ክብርሽ አይደለምና ወደ ሀገርሽ ተመለሽ እያለ ሲናገር እንሰማዋለን። ይቀጥልና ሊተሰ ለእርሱ ሊያደርሱ ሂደለዋል በፍትህ ለእኔ በእውነቱ ለኃጢአተኛው ይገባኛል። ዘየ አብ ምን የኪ ይርከበኝ ይላል። ከአንቺ የበለጠ ልቅሶና መከራ ብካ ይድረስብኝ ይገባኛል። አንቺ ግን ደስታ የሚመላ ደስታን የሚሰጥ ልጅ አዝለሽ እንዴት ትሰደጃለሽ? የማይገባሽ ስደት ለአንቺ እንዴት ትሰደጃለሽ? ብሎ ሲናገር እንሰማዋለን። ይቀጥልና ለምን ሄሮድስ ለወልደ ዳዊት ከመ ይቅትል ወዛሰሶ ይጠይቃል። እንዲህ ብሎ ሄሮድስ የዳዊት ልጅ የተባለ ለወልደ ዳዊት ከዳዊት ሶሎሞን ከሶሎሞን ያዕቆብ እያለ ሀና እንደገና ደግሞ ኢያቄምን ያመጣል ከሀናና ከኢያቄም እመቤታችን ተወለደች ከመቤታችን አምላክ ተወለደ ለምን ሄሮድስ ስለወልደ ዳዊት ከሚቅጥር ለዛ ሰጥ የዳዊት ልጅ ተብሏል በማቴዎስ ወንጌል ምዕራፍ አንድ ላይ ያው የዘር ሐረግ ሲቆጠር እነሆ የዳዊት ልጅ ተብሎ አው የአብርሃም ልጅ ይስሐቅ የይስሐቅ ልጅ ያዕቆብ ያዕቆብ እያለ ይመጣና ነገዱን ይናገራል ስለዚህ የዳዊት ልጅ አንድም የእመቤታችን ልጅ ሄሮድስ ለምን ሊገድለው ፈለገ ለምን አሳደደው? ለምን ተከታተለው? ለምን ፈለገው ይልና ለምን ሄሮድስ ስለወልደ ዳዊት ከመ ይቅትሎ ዘሐሰሶ ይልና እስመመሰሎ በቅና ዘይወርስ ንግሶ፣ አንዲት ኢየሩሳሌምን የሚቀማውና በኢየሩሳሌም የሚነግስ መስሎት አሳደደው ነገር ግን እግዚአብሔር ሰ ንጉስ ውእቱም ቅድመ ዓለም ወገብረ መድኃኒት በማይ ከለ ምድር። እግዚአብሔር ከዓለም አስቀድሞ ንጉስ ነው። አንድም እግዚአብሔር ስ ከዓለም አስቀድሞ ንጉስ ነው። ዓለምን ፈጥሮ ንጉስ ነው። ዓለምን አሳልፎ ንጉስ ነው። ለእግዚአብሔር ምድር በመላ ዓለም በሙሉ የእግዚአብሔር ናት። የአንድ ክፍል ገዥ አምላክ የለም። የዓለም ገዥ እንጂ። እምቅድመ ዓለም ወስከላለም አለ እግዚአብሔር በመንግስቱ አለ እግዚአብሔር በትስልቱ አለ እግዚአብሔር በመንግስቱ ቅድማ ዓለም፣ በመንግስቱ ቅድማ ዓለም፣ በመለኮቱ ቅድማ ዓለም፣ በሶስትነቱ አለ እግዚአብሔር። ስለዚህ ለእግዚአብሔር ምጥር በምላ ዓለም በሙሉ የእግዚአብሔር ሆኖ ሳለ ኢየሩሳሌምን የሚቀማውና በኢየሩሳሌም የሚነግስ መስሎት ከነገሰ ደግሞ አሳደው አንድም ወይም ገሎ ደግሞ ገሎ ነውና የሚነግሰው ሳይገለኝ ልግደለው ሳያሳድደኝ ላሳደው ብሎ ፈለገውና አሳደደው ይላል። ስእነት እሙ አውቶ ወንብዛ በካይ ተአግሶ እነሆ እመቤታችን ድንግል ማርያም ከልቅሶና ከመከራ በኋላ ስእነትሙ አው እናቱ ልጇን ይዛ ስደቷን ጀመረች፣ ተጓዘች። በደብረ ቁስቋ ምንዘት ስእንርሶ ፈያትኒ አመነሶ ልብሶ እነሆ እመቤታችን አዎ በዚህ በስደት ዘመን ላይ አራት ሊረሱ የማይገባቸው ሰዎችን አለቀሰችልና መጀመሪያ ላይ ዮሳ ሀዎ የተባለ ዘመዷ አስደንግጧት ነበር እና ያንን ለምን አዎ አለቀሰች አለ ማናት? እመቤታችን ዮሳ፣ ምን አድርጎ ነው ህፃኑን የሚገለው ንጉሥ አጠገባችን ደርሶ እዚህ ቁጭ ብለሻል? ብሎ ሲላት አለቀሰች ይላል። ሁለተኛው ሰባ ሰገል ያመጡለትን ልብስና ወርቅ ሲወስዱት አለቀሰች ይላል። ሶስተኛው ቢርባቸው ለመኑ ቢለምኑ አጡ። በዚህን ጊዜ ደግሞ አንዲት አገልጋይ ህፃኑን ከእመቤታችን እቅፍ ነጥቃ ጣለችው። ልጇ በወደቀ የወደቁትን የሚያነሳ የተረሱትን የሚያከብር አምላክ ሲወድቅ ባየሽ ጊዜ አለቀሰች። አራተኛው ሁለት ወንበዴዎች ይህን ያመጥ ሁለት ወንበዴዎች በበረሃ ስታይ ልጆች ሊገሉብኝ ነው ብላ አልቅሳ ነበርና ይህንን ነው የሚናገረው ማለት ነው። ስለዚህ ምን ይላል እመቤታችን ድንግል ማርያም አዎ ግብፅ፣ ለግብፅ አዎ፣ ኢትዮጵያ ለኢትዮጵያ ስደቷን ተሰዳለች። እና ያንን ስደት በመመለስና ይልቁንም የማቴዎስ ወንጌል ምዕራፍ 2 ከቁጥር 19 ጀምሮ ተንስእ ተንስንሳ ስነሳ ህፃኖ እሞ አረጋዊ ጻድቅ ዮሴፍን ህፃኑንና እናቱን ይዘህ ሽሽ አለ። ማነው? ቅዱስ ገብርኤል ቀጠለ። አሁን ባልኩት ቁጥር ላይ 19 ላይ ህፃኑን የሚገድለው ንጉስ ሙቷልና ልጁንና እናቱን አንድም ህፃኑንና እናቱ ድንግል ማርያምን ይዘህ ተመለስ አለው ይላል። ይህንን ነው እንግዲህ ምን አለ ሶበ ፈቀደ ቀቲለ ህፃናት ሄሮድስ ከሃዲ ከሃዲ ሄሮድስ ህፃናትን ለመግደል በወደደ በወሰነ ጊዜ አዎ የሚለበስ የሚበላ የሚጠጣ ሰጣለሁ ብሎ ወይሰገሩ አይዋፍ በእንተ መብሎሙ ይሰገሩ አይዋፍ በእንተ መብሎሙ ወፎች ወይም አይዋፍ በመብላቸው ምክንያት ይያዛሉ ይልናል። በሀገራችን ወንፊት ነገር ያደረጉና ከስር ስንዴ አድርገው ገመድ ይቋጥሩና ወፎች ገብተው ስንዴ ሲበሉ ገመዱ ሲጎትቱባቸው በወንፊቱ ውስጥ ወፎች ይያዛሉ። ወፎች ስለ መብላቸው እያዛሉ ይላል። ስለዚህ እነሆ የሚበላ የሚጠጣ የሚለበስ ነገር እሰጣለሁ ብሎ ሄሮድስ ህፃናቱን ሰብስቦ መግደልን በወደደና በፈቀደ ጊዜ ተድህለትሙ ዘምስለ ወልዳ እምኖዲ እምኖዲ ከተባለ ልጇ ጋር እምቤታችን መሰደድን ወደደች፣ ተጓዘች፣ ሄደች ውስተ ደብር ርጉ እይሰማ ቃል አዋዲ አዎ መልካም የሚናገር የማይሰማበት ተራራ ለተራራ ሜዳ ለሜዳ ወንዝ ለወንዝ በርሃ ለበርሃ ተጓዞች ይልና እፎ ነበረት ጉያ ከማሃዱ ነጋዴ እንዳንድ ተራ ነጋዴ እንዴት በስደት ኖረች? ይላል እንዳንድ ተራ ነጋዴ እንዴት በስደት ኖረች? ይልና ዘመነ አንድ ዓመት ወአዝማነ ሁለት ዓመት ወመን ሶስት ዓመት ከስድስት ወር 1262 ቀን 42 ወር ተሰዳ ተመለሰች ይለናል። ተመይጠት ማርያም፣ አንድም ወተመይጠት ማርያም እመቤታችን ተመለሰች ይላል። ስለዚህ እመቤታችን ሶስት ዓመት ከስድስት ወር አንድም ከአርባ ሁለት ወር በሌላ መልኩ አንድ ሺ ሁለት መቶ ስልሳ ሁለት ቀን በኋላ መላኩ ቅዱስ ገብርኤል ሕፃኑንና እናቱን ይዘህ ተሰደደ አለው። እንደገና መለሰና የሕፃኑን ነፍስ የሚፈልግ ሞቷልና እነሆ ሕፃኑንና እናቱን ይዘህ ተመለስ አለው። በነገራችን ላይ በዚህ ስደት እንደ ቀላል መሰደድ ብቻ አይደለም። ዘካርያስ በቤተልሔምና በመሰዊያው መካከል ዘመርነህ ተብሎ ተሰውቷል። አንገቱ ተቆርጧል። ሌላው ጊጋር የተባለ መስፍነ ሶሪያ አሳድረሃል ተብሎ አንገቱን ተቆርጧል። አንገቱን ተከልሏል። ብዙ ሰዎች በድንግል ማርያም በህፃኑ ምክንያት አዎ፣ በዚህ ስደት ላይ መከራ አይተዋል አልፈዋል ማለት ነው። ስለዚህ ምኔታችን በእውነት በአማላጅነቷ በእናትነቷ ሀገራችን ኢትዮጵያን ከስደት ቤተክርስቲያናችን ከስደት ሃይማኖታችን ከስደት ህዝቡን ከረሃብና ከስደት ተሰውርልን። የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን። ያስተማረን የመከረን አምላክ ክብርና ምስጋና አምልኮትና ውዳሴ ለአምላካችን ለእግዚአብሔር ይሁን። ወስብሐት ለእግዚአብሔር። ገብረ መስቀል ሚዲያ ነው። ሰብስክራይብ ላይክ፣ ሸር አድርጉ፣ ፎሎ አድርጉ። እንማማር። ሰላም። እግዚአብሔር ከሁላችን ጋር ይሆን።